ሰላም፣ ሰላም ውድና የተከበራችሁ ተመልካቾቻችን፣ ዛሬ ጥቅምት 13 ወይም ኦክቶበር 23 የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ብቅ ብለናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮን ላይክ እና ሼር እንዳይረሳ፣ ወደ ዕለቱ መረጃዎቻችን እናልፋለን። ትናንትና እንደሚታወሰው የጥቁር ገበያ ዋጋ ተገለባብጧል ወይም ቀንሷል ብለን ቪዲዮ ለቀን ነበር። ታዲያ ዛሬስ ምን ደርሷል ብለን በምንመለከትበት ጊዜ አዳሩን በከፍተኛ ሁኔታ ጨምሮ አግኝተነዋል። ከአሜሪካ ዶላር እስከ ግብፅ ፓውንድ ከሳውዲ ሪያል እስከ ዱባይ ድርሃም ድረስ ሁሉም ላይ ጭማሪ ማሳየቱን ተመልክተናል። ሰሞኑን የጥቁር ገበያ አነጋጋሪ መሆኑን ቀጥሏል። ግራ እያጋባንም ይገኛል። ታዲያ መረጃዎቹን አንድ በአንድ እናስደምጣችሁና ሀሳብ አስተያይቶን በኮሜንት እንጠብቃለን። ወደ ዕለቱ መረጃ ስናልፍ በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 168 ብር ከ94 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 148 ብር ከ20 ሳንቲም ገዝቶ 151 ብር ከ16 ሳንቲም እየተሸጠ ነው። በንግድ ባንክ 146 ብር ከ59 ሳንቲም ተገዝቶ 149 ብር ከ53 ሳንቲም እየተመነዘረ ነው። ወደ ቀጣዩ ምንዛሬ ከማለፋችን በፊት ዛሬ ከተስተዋለው ነገር መካከል የጥቁር ገበያ መጨመር ብቻ ሳይሆን የባንኮች የምንዛሬ ተመንም በከፍተኛ መጨመር በከፍተኛ ሁኔታ መጨመሩን መመልከት ችለናል። ፉክክሩ ጨምሯል ማለት ነው። ጥቁር ገበያ ብቻ አይደለም ባንክም ከበፊት ከሚጨምሩበት ዋጋ አንጻር ስንመለከተው አሁን ላይ የሚያሳዩት ጭማሪ ከፍተኛ ነው ብለን መናገር እንችላለን። ወደ ቀጣዩ መረጃ እንለፍ። አንድ ዩሮ በጥቁር ገቢያ 196 ብር ከ22 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ገዳ ባንክ ነው። 173 ብር ከ47 ሳንቲም ግዝቱ 176 ብር ከ94 ሳንቲም እየተሸጠ ነው። በንግድ ባንክ 170 ብር ከ17 ሳንቲም ተገዝቶ 173 ብር ከ57 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 212 ብር ከ19 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ኦሮሚያ ባንክ ነው። 186 ብር ከ98 ሳንቲም ገዝቶ 190 ብር ከ72 ሳንቲም እየሸጠ ነው። በንግድ ባንክ 180 ብር ከ82 ሳንቲም ተገዝቶ 184 ብር ከ44 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገቢያ 120 ብር ከ70 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አዋሽ ባንክ ነው 105 ብር ከ86 ሳንቲም ገዝቶ 107 ብር ከ98 ሳንቲም እየተሸጠ ነው። በንግድ ባንክ 102 ብር ከ75 ሳንቲም ተገዝቶ 104 ብር ከ81 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገቢያ 109 ብር ከ66 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 95 ብር ከ53 ሳንቲም ገዝቶ 97 ብር ከ44 ሳንቲም እየተሸጠ ነው። በንግድ ባንክ 93 ብር ከ48 ሳንቲም ተገዝቶ 95 ብር ከ35 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዩዋን በጥቁር ገቢያ 23 ብር ከ73 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ እናት ባንክ ነው 20 ብር ከ79 ሳንቲም ገዝቶ 21 ብር ከ21 ሳንቲም እየተሸጠ ነው። በንግድ ባንክ 20 ብር ከ19 ሳንቲም ተገዝቶ 20 ብር ከ60 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌስ ዲናር በጥቁር ገበያ 551 ብር ከ26 ሳንቲም እየተመነዘረ ነው። የኩዌስ ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ኦሮሚያ ባንክ ነው 484 ብር ከ40 ሳንቲም 494 ብር ከ09 ሳንቲም እየሸጠ ነው። በንግድ ባንክ 469 ብር ከ65 ሳንቲም ተገዝቶ 479 ብር ከ05 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 225 ብር ከ61 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 198 ብር ከ76 ሳንቲም ገዝቶ 202 ብር ከ74 ሳንቲም እየተሸጠ ነው። በንግድ ባንክ 192 ብር ከ44 ሳንቲም ገዝቶ 196 ብር ከ29 ሳንቲም እየተሸጠ ይገኛል። አንድ የዩናይትድ አረብ ኤምሬት ድርሃም ወይም የዱባይ ድርሃም በጥቁር ገቢያ 46 ብር ከ05 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ራሚስ ባንክ ነው 43 ብር ከ77 ሳንቲም ገዝቶ 44 ብር ከ65 ሳንቲም እየተሸጠ ነው። በንግድ ባንክ 39 ብር ከ92 ሳንቲም ተገዝቶ 40 ብር ከ72 ሳንቲም በመሸጥ ላይ ይገኛል። ወደ ቀጣዩ ሳውዲ ሪያል መረጃ ከማለፌ በፊት ትናንትና በኮሜንት ላይ ተጠየቅነውን ጥያቄ መልስ እንስኪውም የሚለው ሳውዲ ነኝ ቀጥታ ከዚህ በአዋሽ ባንክ ብልግ 42 ብር ይደርስልኛል ብለው ጠይቀውኛል። ታዲያ ከዚህ በፊት በኮሜንት ላይ ባገኘሁት መረጃ በራሴም ኤክስፒሪያንስ እንደተመለከትኩት የግል ባንኮች አብዛኛውን ጊዜ የሰርቪስ ክፍያ ወይም የአገልግሎት ክፍያ ብለው ይቆርጣሉ። እናም የአገልግሎት ክፍያ ስለሚቀበሉ አብዛኛው የግል ባንኮች ከዚህ በፊት በአዋሽ ባንክ የላካችሁ ለዚህ ጥያቄ መልስ ብትመልሱልኝ ወይም ሀሳብ አስተያየታችሁም ታቀርቡ ደስ ይለኛል። እኔ ደግሞ በተጠቀምኩበት መሰረት በሌሎች የግል ባንኮች ላይ የአገልግሎት ክፍያ ይቆርጣሉ። ከዚህ የተሻለው መንገድ በንግድ ባንክ መላክ ነው። ዋጋው ዝቅ ያለ ሊመስል ይችላል ግን ምንም አይነት ምንም አይነት የሰርቪስ ፊ ወይም የአገልግሎት ክፍያ የሚያስከፍላችሁ ነገር ስለሌለ ቀጥታ የላካችሁት ገንዘብ በተባለ ዋጋ ይደርስላችኋል። ከዚህ በፊት በአዋሽ ባንክ ልካችሁ ስንት ብር ደረሰላችሁ የአገልግሎት ክፍያ አስቆርጠው ይሆናል ሚለውን መልስ ብትሰጡልኝ ደስ ይለኛል። ባንኮች ጋር ደውዬ ባረጋግጥም ሚሉት እነሱ አንቆርጥም፣ አይከፈልም፣ የአገልግሎት ክፍያ የለም ነው የሚሉት ግን ከዚህ በፊትም ግል ባንኮች ላይ ልኬ የአገልግሎት ክፍያ የለም ቢሉም የሚከፈል ነገር አለ። ግን በንግድ ባንክ ነገር አላጋጠመኝም። ከዚህ በፊት የላካችሁ መልሱን ታጠናቅሮልኝ ደስ ይለኛል። አሁን ወደ ቀጣዩ እንለፍ። አንድ የሳውዲ ሪያል በጥቁር ገበያ 45 ብር ከ02 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ መነዘር የሚገኘው ባንክ ራሚስ ባንክ ነው። 42 ብር ከ53 ሳንቲም ገዝቶ 43 ብር ከ38 ሳንቲም እየሸጠ ነው። በንግድ ባንክ 39 ብር ከ08 ሳንቲም ተገዝቶ 39 ብር ከ87 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 439 ብር ከ13 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 238 ብር ከ21 ሳንቲም በመመንዘር ላይ ይገኛል። አንድ የባህሬን ዲናር በጥቁር ገቢያ 447 ብር ከ99 ሳንቲም እየተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገቢያ ምሄን ይመስላል። እስከ መጨረሻው ሁሉ ስለተከታተላችሁን እያመሰገንን በዚያ በቃን። መልካም ጊዜ፣ መልካም ቀን።